ይሄንን ማን ነው ትክክል? ማን ነው እኔ እንጃ። ግራ እያጋባችሁ እኛ ብቻ ነን አዋቂ እኛ ብቻ ነን ሀይሚን የምንወደው እያላችሁ ነው። ገደል ግቡ። እያዳሜሽ አውቃቸዋለሁ እያንዳንዳችሁ ምን እንደምትሰሩ ምን እንደምታረጉ፣ ኮተታ ሙላ ማለት ነው እ እስከ መቼ ነው የምታሽቀብጡት? እስከ አይሰለቻችሁም? የምርስ ይበዛ ማርም ይመራል እኮ

ግን መጡ አልመጡ ጀምሬ ነው የሚልሽ። እነሱ ስራ እየሰሩ ነው። እኔ ደግሞ እዚህ ጋር የሚናደደው ማይሆን ቃላት አለማውራት ጌታን ምንም ነገር አይጠቅም። አያችኋ ስንት ሴቶ ዝም ብላችሁ አፋችሁን ከማንም ጋር አያቀነባብሩ በጣም ነው።

የምታውቁት ልጆች ካሉ ደግሞ በውስጥ ዳችሁ፣ በዚህ ልክ አይደለም። ሴት ልጅ ማክበርም፣ መውደድም መደገፍም በዚህ አይደለም።

እነሱ ስለቆሱታት እኔ አልናደድ ይምራ፣ አልናደድ እሺ፣ እነሱ ነው አንቺ ነሽ፣ ይሄ ነገር ሲባልን ገብተሽ መታወሪያ አንቺ ነሽ። ስለዚህ እዚህ ላይ ማለት ነው። አዎ፣ አሁን ደሞ ከዚህ አልፋው ይዘው ይሄ እስካሁን ድረስ ማለት ነው ግሩፕ ስልክ ላይ ለምን እንደሆነ ቆረሻት፣ ፊትዋን ምን ነው? እኔ ልጅቷን ከቡሩኬ ጋር የኔ ስልክ ላይ አልመጣም። ጎበዝ አረባከሙ ፎሮፋይ ሲያደረጉ አይደለም፣ ስማቸውን አዘል እያደረጉ ነው እነሱ። ጭራሽ ደግሞ እቺ ወን ድንግል ላልሆነች ሴት እቺ ፎርጂት ሴት ጋር ማለት ነው፣ ለዛ ነው ቡሩክ የምትወዱት። ሲጀመር ከጥሩ ሴት እኮ ቢያቀናብሩት ችግር የለም፣ ቢወዱት ማለት ነው። ከዚህ እንቺ እንክፍ ጋር ፈጣ

አንቺ ዜድ ማለት ነው። እስኪ ቆይ፣ ዜድ ማን ነው ግን? ማን ነው ግን ዜድ? አላቀናበረችም ያለው? ያቀናብራችሁ እኔ ነኝ ማይ ብሩ ማይ ሁሉ ነው። አሁን ቤት ጨረቃ ይፈላብሽ። እንዴት ናቸው? እንኳን አስወጣሻ

እኔ በጣም እኮ ነው፣ አንድ ነገር ልንገርሽ ነው ስሚ፣ ማ የምር አንድ ነገር ልንገርሽ፣ ብቻ ተቃዋሚ እየተደረሰ ነው ገበሽ። ተቃዋሚ የምን ተቃዋሚ ካልሽ፣ ሃይሚን ለምንድ ነው ከሌላ ወንድ ጋር ምታቀናብሩ ብሎ ብዙ መረጃ እየደረሰ ነው እኛ ጋር ገበሽ። ምንት ያለሽ